ይሰራል አይተናል። ማለት እንዴ አለም ላይ ያሉ ዛሬ እኮ ዛሬ እኮ የሙስሊም መሪዎች ዛሬ የሙስሊም መሪዎች ዝምታው መርጠዋል። ከመደፋት የዘለለ ጋዜጣዊ መግለጫ ከመስጠት የዘለለ ሽለላና ፉከራ ከዚ የዘለለ ምን ያደረጉት ነገር አለስ እያቸው ወላሂ ምንም ያደረጉት ነገር የለም። ዛሬ ከጣሊያን ወገኖቻችን ሲራቡ በረሀብ ሲያልፉ ዝም አለንም፣ ብለው ዕቃ ጭነው በመርከብ ይዘው እየሄዱ ወራሪው እስራኤልን ያደረገባቸውን አይታችኋል፣ ሰምታችኋል። እነዚህ ሕፃናቶች በአንድ መጣቸው ያለ እየተናገሩ ነው። ወላሂ አማ መላ እንፋረዳችኋለን። የአረብ ሀገራት መሪዎች ሆይ ወላሂ አላህ ፊት እንፋረዳችኋለን። ዓለም ላይ ያላችሁ ሙስሊሞች ይ አላህ ይጠይቁናል። ሌላው ቢቀር ሶሻል ሚዲያ ላይ ስለ ነሱ አንድ አንድ ነገር ሲያል እኛ የምንፈልገው መዝናኛ ነው። እኛ የምንፈልገው ፈልገው የሚያስቀሉ ነገር ነው። ስለነሱ ላይክ እንኳን አናደርግም፣ ሼር እንኳን አናደርግም። እነሱ ቪዲዮ የሚለቁት እኮ ለዓለም እንዲተላለፍላቸው ነው። ዓለም እንዲሰማላቸው ነው። ዓለም እንዲያይላቸው ነው። እኛ ግን እስከሆን እናደርገዋለን፣ እናሳልፈዋለን። ዛሬ ይሄ መልዕክት እናንተ ጋር የሚደርስ እናንተ በምትችሉት አቅም የእናንተ አንድ ድምፅ ተጽዕኖ ሊፈጥርላቸው